የመጀመሪያው መልእክተኛ ኑህ አለይሂ ሰላምና የመጨረሻው መልእክተኛ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አይነት መልእክት ነው ይዘው የተላኩት? ያው እንደሚታወቀው ነብያትና መልእክተኞች ሁሉ አንድ አይነት መልእክት ነው የያዙት። ሁለቱን መጥቀስ ያስፈለገኝም ምክንያት ኢንሻላህ ትምህርት ውስጥ እናየዋለን ማለት ነው። የመጀመሪያው መልእክተኛ ኑህ አለይሂ ሰላም እዚህ ምድር ላይ ሽርክ ሲከሰት ማለት ነው የተፈጠርንለት ዋና ዓላማ አላህን በብቸኝነት ማምለክ ከሱ ውጭ ባሉ በሚመለኩ በማናቸው ከመላኢካም ይሁን ከነቢይ ከጂንም ይሁን ከዛፍ ከድንጋይ ከሚታይ ይሁን ከማይታይ ካላህ ውጭ በሚመለከው በጠቅላላ መካድ ነበር። በአደም አለይሰላምና በኑህ አለይሰላም መካከል አስር ክፍለ ዘመን ነበር። ሁሉም በስልምና ላይ ነበሩ። ከዛ ሽርክ ተከሰተ። ሽርክ ሲከሰት አላህ ወለቀድ በአትና ፊ ኩሊ ኡመቲ ረሱልና ነዕቡዱላህ ወጅተኒቡ ጣጉት በእያንዳንዱ ህዝብ መሃል መልክተኛ ልከናል። ያ መልክተኛ አላህን በብቸኝነት አምልኩ ከሱ ውጭ ያሉ ጣዖታትን በጠቅላላ ራቆ ያለ ሲሆን ባለው መልክ ማን ተላከ? ኖህ ተላከ። ለምድር ህዝቦችም እሱ ለነበረባቸው ህዝቦች ሽርክ ላይ ለወደቁት ዘጠኝ መቶ ሃምሳ አመት የተውሂድን ጉዳይ ደጋግሞ ጠራቸው በግልጽም ድብቅም አለ በሚባል መንገድ ሁሉ ጠራቸው። ስንት ዘጠኝ መቶ ሐምሳ ዓመት። ያ ቀውም ያዕቡዱ ላህ ማለኩም ሚን ኢላሂን ገይሩህ፣ ህዝቦቼ ሆይ አላህን በብቸኝነት ተገዙት ከእሱ ውጭ እኮ ሌላ አምላክ የላችሁምና አለ። ግን የእነሱ መልስ አስደንጋጭ ነበር። አልተቀበሉትም። ጭራሽ እንዲያውም ማለት ነው ጀአሉ አስዋቢያሁም ፊ አዳንሂም ወስተሻው ያበሁም ወአሰሩ ወስተክበሩ እስትክባራ ጣቶቻቸውን ጆሮቻቸው ውስጥ ከተቱ፣ እሱን ላለመስማት ፊቶቻቸውን በጋቢ ተሸፈኑ፣ እሱን ላለማየት ኩራትንም ኮሩ ማለት ነው። ስለዚህ አልተቀበሉት። ማስረጃው እሳቸው የመጀመሪያ መልእክተኛ ለምድር ሕዝብ የተላኩ መሆናቸውን ከምንድን ነው የምንይዘው? ምን ይዘው ከቁርአንም ከሐዲትም ማስረጃ አለን ማለት ነው። ኑሕ አለይህ ሰላም አወሉ ሩሱል የመጀመሪያው መልእክተኛ ናቸው። ቀውሉሁ ተዓላ ከፍ ያለው የአላሁ ስብሐነሁ ወተዓላ ቃል ማስረጃችን ነው። እሳቸው የመጀመሪያ ለምድር ሕዝቦች የተላኩ ምን መሆናቸውን መልእክተኛ መሆናቸውን ሽርክ ስለተከሰተ በዛ ወቅት ማለት ነው። ኢና አውሐይና ኢለይክ አላህ ለነቢዩ ሰለላሁ አለይሂ ወሰለም ነው የሚላቸው። እኛኮ ወደ አንተ መለኮታዊ ራእይ ወህይን አወረድን፣ ከማ አውሐይና እንዳወረድ ነው ሁሉ ማ ላይ ኢላ ኑሕን ኑሕ ላይ እንዳወረድ ነው ሁሉ ወን ነቢይነ ሌሎች ነቢያትም ላይ ምን ባዕዲህ፣ ከእሱ በኋላ የመጡት ነቢያት ላይ ምን እንዳደረግ ነው እንዳወረድ ነው ሁሉ። ስለዚህ እሱ ነቢይም ነው መልክተኛም ነው። አደም አለይሂ ሰላም ነቢይ ናቸው መልክተኛ ናቸው። ግን በሳቸው ዘመን ምን አልተከሰተም፣ ሽርክ አልተከሰተም። አስር ክፍለ ዘመን ሙሉ ሰዎች እስልምና ላይ ነበሩ። ከዛ ሽርክ ተከሰተ። ሽርክ ሲከሰት መልእክተኛ ተደርጎ ከሽርክ እንዲያስጠነቅቅ ማን ተላከ ማለት ነው ነብየላህ ኑህ ተላኩ የመጀመሪያ ናቸው የምንለውም ለዚህ ነው ከሐዲስ ደግሞ ሐዲቱ ሸፋዓ የምልጃ ሀዲስ ተብሎ የመጣው ላይ ረዥም ነው ሐዲሱ የሰው ልጆች በጠቅላላ አባታችን አደም ጋር ሄደው አማልደን ይሉታል ያኔ እኔ አልችልም ይላል እሱ ወደ ማን ይልካል ወደ መጀመሪያው መልክተኛ ለሰዎች ተላከ ብሎ ይልካል ሐዲሱ እንዲህ ነው ሱመ ያቱን ይመጣሉ እኮ ሰዎች በጠቅላላ ኑሐን ወደ ኑህ ይመጣሉ? ወየቁሉን ይሉታል ያኑህ አንተ ኑሆይ አንተ አወሉ ሩሱል አንተ እኮ የመጀመሪያው መልክተኛ ነህ ይሉታል ስለዚህ ከዚህ ምን ያዝ ከቁርአንም ከሐዲትም ኑህ አለይህ ሰላም ምን መሆናቸውን ያዝን የመጀመሪያው መልክተኛ መሆናቸውን ያዝ አኼሩ ሩሱል የመጨረሻው መልክተኛ ደግሞ ማናቸው ናቸው አኼሩ ሩሱሊ ሰለላሁ አለይሂ ወሰለም የመጨረሻው መልክተኛ ደግሞ ያላ ሰላትና ሰላም በርሳቸው ላይ ይሁን እኮ ማናቸው ሙሐመዱን ሙሐመድ እኮ ናቸው ወደ ሊሉ ማስረጃው አላ ሃዛ በዚህ ላይ ቀውልሁ ተዓላ ከፍ ያለው የአላሁ ስብሓነው ተዓላ ቃል ነው። ምን ሚል ማካነ ሙሐመዱን ሙሐመድ እኳ አይደሉም፣ አባ አሐዲን ያንዳችሁም አባት እኳ አይደሉም። ምን ሪጃሊኩም ከወንዶቻችሁ ያንዳችሁም አባት እኳ አይደሉም። ወላኪን ነገር ግን ረሱላላህ የአላህ መልእክተኛ ናቸው። መልእክተኝነታቸውን አጸደቀን። ወኻተመ ነቢይን የመጨረሻው ደግሞ ነብይ ናቸው። እቺናት እንግዲህ አሁን ከዚህ ከያዝነው አርዕስት ጋር የተፈለገችው ማስረጃ ወኻተመን ነቢይን የመጨረሻ የነቢያት መደምደሚያ ኮ ናቸው። ወካነ ላሁ አላሁ ስብሓነ ወተዓላ እኮ ቢኩሊ ሸይኢን ዓሊማ በእያንዳንዱ ነገር እኮ አዋቂ ነው። ሽርክ ማለት ምን ማለት ነው? ሽርክ ማለት አላህን ዝቅ ማድረግ፣ ፍጡራንን ያለደረጃቸው ከፍ ማድረግ ማለት ነው። ለዚህ ማስረጃ እናምጣ። ለዚች አባባል ማለት ነው። ሰዎች ጀሃነም ውስጥ ገብተው ምን ይላሉ? ተላሂ በአላህ ይሁንብን። እንግዲህ ታ፣ ባና ዋው መማያ ፊደሎች ናቸው። ለምሳሌ ወላሂ፣ ቢላሂ፣ ተላሂ እንደምንለው ማለት ነው። አሁን እዚህ ጋ በየትኛው ተማለ ማለት ነው? በታ ተማለ። ተላሂ በአላህ ይሁንብን። ኢንኩና ነበርንኮ ለፊ ዶላሊ ሙቢን ግልጽ ጥመት ውስጥ ነበርን። ኢድኖ ሰዊኩም ቢረቢል ዓለሚን ከዓለማቱ ጌታ ጋር እኩል ስናደርጋችሁ። ሁሉም ማድረግ የሚችለው የሁሉ ፈጣሪ አላህ ሆኖ ሳለ አላህን ምናደረጉት? ዝቅ አረጉት ከደረጃው ፍጡራንን ምን አደረጉ? ያለ ደረጃቸው ፍጡር፣ ምንም ማድረግ አይችልም አለ። ይሄን ስጡን፣ ይሄን አድርጉልን እያሉ በአምልኮ በኩል ምን አደረጉላቸው? ተዋደቁላቸው። በዚህ ምክንያት ፍጡራንን

ባደረግናችሁ ጊዜ ይላሉ ማለት ነው። ሌላው ማስረጃችን ምን የሚለው አንቀጽ ነው፣ ሱረቱ ሰባእ ላይ የቁሉ ለለዚነ እስቱድዒፉ እነዛ ደካማዎቹ ተከታዮች ጭፍራዎች የነበሩት በክህደት ላይ ማለት ነው ይላሉ እኮ ለነማ ለለዚነ እስተክበሩ እነዛ የክህደት መሪ የክህደት ቁንጮ ለነበሩት እኮ ይሏቸዋል፣ ለውላ አንቱም ለኩና ሙእሚኒን በእናንተ ውትወታ በእናንተ ጭቅጨቃ ክህደት ውስጥ እኮ ባንገባ ኖሮ እኮ? ከሚመሩት እንሆን ነበር። እናንተናችሁ እንጂ ያጠመማችሁን ምን እንሆን ነበረ እኛኮ መመራት አማኝ መሆን እንችል ነበር ይላሉ። ከዛስ ቃል ለዚነ እስተክበሩ እነዚያ ደግሞ ዓመፀኞቹ ቁንጮ ቁንጮዎቹ መሪዎቹ ወደ ክህደት ሲጣሩ የነበሩት ምን ይላሉ? ሌለዚነ እስቱድዒፉ ለነዛ ለደካማዎቹ እንዲሏቸዋል፣ አናሐኑ ሰደድና ኩም እኛንን እንዴ የከለከልናችሁ አኔ ልሁዳ ከቀጥተኛው መንገድ ከመመራት የከለከልናችሁ እኛንን እንዴ ባዕደ ኢዝ ጃአኩም ከመጣላችሁ በኋላ ይሄ ሐቅ እኛንን የከለከልናችሁ፣ በልኩንቱም ሙጅሪሚን አይደለም፣ ይልቁንም እናንተው ራሱ ከሃዲ ነበሯችሁ ይሏቸዋል ማለት ነው። እንቀጥል፣ ወደ ዋናው ነጥብ አልመጣንም። ወቃለ ለዚነ እስቱድዒፉ እነዚያ ደካማዎቹ ሊለዚነ እስተክበሩ ለነዚያ ለቁንጮዎቹ፣ ለመሪዎቹ፣ ለአጥማሚዎቹ፣ ለሸህ ተብዬዎቹ ይሏቸዋል፣ በል መክሩ ሌይሊ ወነሃር ለሊትና ቀን እኮ ተመክሩ የነበረው እኮ በዚህ ጉዳይ ነው እኮ። ኢድ ተአምሩነና ታዙን ነበር እኮ እኛን አንነክፉረ ቢላህ፣ በአላህ ላይ እንድንክድ፣ ወነጅአለለሁ እንድናደርግለት ደሞ ለአላህ አንዳደን እቺ ነው የፈለግሁት ቢጤ እንድናደርግለት ነበር እኮ የምትፈልጉት፣ የምትመክሩን፣ የምትቆሰቁሱን የነበረው እኮ ይህን እንድናደርግ ነው። ምሳሌውን እንግዲህ በክርስቲያኖች አላደርገውም። እኛ መሃል ባለው ማለት አላህ ብቻውን ሊመለክ ሲገባ፣ አይ እነ አብዱል ቃድር ጀይላኔ የሚባሉ እኮ ታላላቅ ወልዮች አሉ፣ በእነሱ በኩል እንጂ አላህ እኮ አይገኝም እያሉ ለአላህ የሚገባውን አምልኮ ለማን እንዲሰጠ ያደርጋሉ? ለአብዱል ቃድር ጀይላኔ ምሳሌ። ያለ ምሳሌ ሰው መበደል አይቻልም። እኛ ይሄን ሰይጣናዊ የአህባሽና የሱፊ መንገድ ራቁት ምንለው? ለምንድን ነው ራሳቸው ምን ይላሉ አብድ ብሎ እስኪሉ ቃድር እርዳታው አይውል አያድር ይላሉ። አብድል ቃድር እስክትል እንኳን አይጠብቅም። አብድ ብለህ እስክትል ድረስ ቃድር እርዳታው አይውል አያድር ብለው እርዳታ የሚባለውን ታላቅ አምልኮ ከአላህ ላይ ቦጭቀው ለማን ይሰጡታል? ይኸው አብድል ቃድር ለሚባለው ሰው ይሰጡታል ማለት ነው። ስለዚህ ይኸው ክህደት እንዳለ በተጨባጭ በማስረጃ እጅ ከፍንጅ ተይዟል። ከህዝቡ ምን ይጠበቃል? ነገ የውመል ቅያማ ላይ ተጸጽቻለሁ ብሎ ኡኡ ከማለት ዛሬውኑ ተውሂድን መቀበል አላህም በብቸኝነት ከፍ አድርጎ የበላይ አርጎ አንድ አድርጎ እስካልተገዛን ድረስ ወደ ፍጡራን መተን ፍጡራን ደረጃቸው የደረሰውን ያህል ቢደርስ ያለ ደረጃቸው ከፍ ካደረግናቸው አለቀልን። በቃ ይህን አውቀን መንቀሳቀስ ነው ያለብን፣ የእሳት ሰዎች እንደምንሆን። ጅብሪል ተመለከ፣ ሚካኤል ተመለከ ነቢዩ ሙሐመድ ተመለኩ፣ ዒሳ ተመለከ፣ መርየም ተመለከች፣ ሰይፉ ጨንገሬ ተመለከ፣ ዋጋ የለውም። ማንም ይመለክ ማንም ከአላህ ውጭ ጀሃነብ ያስገባል ሥራው ማለት ነው። ከጀሃነብም መውጣት አይቻልም። ስለዚህ ሽርክ ማለት ምን ማለት እንደሆነ አየን ማለት ነው። እነዚህም መልእክተኞች የተላኩት ማለት ነው ሁሉም ይሄንን አደገኛ አርዕስት ለማስጠንቀቅ ነው፣ ህዝቦች አንድ አላሁ ስብሐነሁ ወተዓላን ብቻ እንዲያመልኩ ማለት ነው። አላህ ሁሉን ነገር ለእኛ ሲል ፈጠረ ምን ወኸለቀ ለኩም ማ ፊ ልአርድ ጀሚዐን በምድር ላይ ያለን ነገር በጠቅላላ ለእናንተ ፈጠርኩላችው አለ። እኛን ግን ምን አለን? ወማ ኸለቅቱል ጅነ ወል ኢንስ ኢላ ሊያዕቡዱን ሰውንም ሆነ ጂንን አልፈጠርኳቸውም እኔን በብጨኝነት እንዲያመልኩኛል። ያዚ አለህ ባሪያ እኛ የተፈጠርነው እሱን በብቸኝነት ለማምለክ ነው። ለእኛ ግን እሱ ምን አደረገልን? በምድር ያለውን ሁሉ ፈጠረልን። የሚበላውን የሚጠጣውን፣ ከሰማይ ዝናብ የሚዘንበው ለእኛ ጥቅም ነው፣ ቡቃያ አውጥቶ እንድንመገብ። ከምድር የሚበቅሉ ነገሮች የሚወጡት ለኛ ጥቅም ነው መልክተኞች በጠቅላላ ደግሞ የሚላኩት ሊያበስሩና ምን ሊያደርጉ ነው ሊያስጠነቅቁ ነው አላህ ምን አለ ሩሱለን መልክተኞች እኮ አሉ ሙበሽሪን የሚያበስሩ የሆኑ ወሙንዚሪን የሚያስጠነቅቁ የሆኑ በምን ያበስራሉ በምን ያስጠነቅቃሉ ዩበሽሩነ ያበስራሉ እኮ መን ወሐደ አላህ አላህን በብቸኝነት ለተገዛ ወአጣአሁ እሱን ለታዘዘው

የመልክተኞች በጠቅላላ አስኳል ዋና ቁንጮ መልእክት ማለት ነው። እዚህ ጋር ትልቅ ትምህርት አለ ለኛ። ስለዚህ መልክተኞች በጠቅላላ መልእክታቸውን የጀመሩት ከየት ነው? አንድ አላህን ተገዙ፣ ከእሱ ውጭ ያሉትን በጠቅላላ ራቁ ያሉ ሲሆኑ፣ አሁን ትልቁ ጥያቄ ይነሳል። የኛ ማህበረሰብ ላይ ግን ችግሩ ነቢይ ያለኝ እስልምናን ተቀብያለሁ ካለ በኋላ ከአላህ ውጭ ራሳቸው መልእክት ሊያደርሱ የመጡትን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚያመልክ አካል አለ አምልኮ ማለት ምን ማለት ነው ለአላህ የሚገባውን አንስቶ ለፍጡር መስጠት ነብዩ ሰለላሁ ዐለይሂ ወሰለም ፍጡር ናቸው ኑሕ ፍጡር ናቸው ዒሳ ፍጡር ናቸው ሙሳ ፍጡር ናቸው ጅብሪል ሚካኤል መርያም ሁሉም ፍጡር ናቸው ፈጣሪ አንድ ብቻ ነው ከአንድዬ ላይ አንስቶ ለነማን መስጠት ለፍጡራን መስጠት ይሄ ነው ሽርክ ማለት ስለዚህ አላህ በቁርአኑ ላይ ምን ሲል በግልጽ ነግሮናል ስለማ ስለ መጀመሪያው መልክተኛ ሚሆን ስለ መጨረሻው መልክተኛ ማለት ነው። የመጀመሪያው መልእክተኛ ማናቸው? አል ኑሕ ዐለይህ ሰላም ናቸው። ኑሕ ዐለይህ ሰላም ምን አሉ? እነዚህን ታላላቅ ነገሮች እንግዲህ ከራሳቸው ላይ ሲገፉ ልብ ትሉልኛላችሁ። ወላ አቁሉ ለኩም ዒንዲ እኔ እኮ አልላችሁም አሉ፣ እኔ ዘንድ ነው እኮ ያለው አልልም። ምኑ ኸዛኢኑላህ የአላህ ካዝና እኔ ዘንድ ነው ያለው እኮ አልላችሁም አሉ። ወላ አዕለሙል ገይብ ሁለተኛ ደግሞ አስምሩልኝ፣ የሩቁን ሚስጥር እኮ አውቃለሁ አልላችሁም አሉ። ወላ አቆሉ ኢኒ መለክ እኔ እኮ ደግሞ መላእካ ነኝም አልላችሁም አሉ። እንግዲህ ስንት ነገር አየን? ሶስት ነገር አየን። አንደኛ የአላህ ካዝና በመልክተኞቹ እጅ አይደለም። ሁለተኛ የአላህ መልእክተኞች የሩቅ ሚስጥር አያውቁም። ሶስተኛ እነሱ ደግሞ መላእክት አይደሉም። ሰው ናቸው። በመልእክት ብቻ ነው ከእኛ የተለዩት። ሁለተኛ ወደማ ልንሄድ ነው ደግሞ ማለት ነው። ወደ ነቢዩ ሰለላሁ ዐለይሂ ወሰለም ልንሄድ ነው። አሁን ያነበብኩላችሁ የማመልክት ስለሆነ ኑሕ ዐለይሂ ሰላም የተናገረውን ነው አላህ የነገረን። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ በል አላቸው። ቁል በል አላቸው። ላ አቁሉ ለኩም ለእናንተ እኮ አልላችሁም፣ ዕንዲ እኔ ዘንድ ኸዛኢኑላህ የአላህ ግምጃ ቤት እኮ እኔ ዘንድ ነው ያለው አልላችሁም አሉ። ሁለተኛስ ወላ አለሙል ገይብ የሩቅ ምስጢርም አላቅም በላቸው። ሦስተኛ ወላ አቁሉ ለኩም ኢኒ መለክ እኔ ደሞኮ እኮ አልላችሁም እኔ መላኢካ ነኝ ደሞ እኮ አልላችሁም፣ እኔ እንደናንተው ሰው ነኝ በላቸው ተባሉ፣ ነቢዩ ሰለላሁ ዐለይ ለህ ወሰለም። እንግዲህ ተመልከቱ፣ የመጀመሪያው መልክተኛ ኑሕ፣ የመጨረሻው መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እነዚህን ሦስት ባሕርያት ከራሳቸው ላይ ገፈተሩ። ዛሬ ግን በሀገራችን ምን ይባላል? የሸህ ሁሴን ጅብሪል ትንቢት ይባላል። እንግዲህ ሸህ ሁሴን ራሳቸው የወሎ ሰዎች እኛ ወለየላ ነው እንችላለን። የወሎ ሰዎች ያውም ህፃን እንዳይባል በእድሜ የሸበቱ የሚባሉ ሰዎች ምን ይመሰክሩበታል? ጠጅ ይጠጣ እንደነበር። እንግዲህ እነዚህ አህባሽ እና ሱፊ የተባሉ ሰዎች ወልዮች የፈለጉትን ነገር ሊሰሩ ይችላሉ ይላሉ። በፍጹም አላሁ ስብሐነሁ ወተዓላ የወልዮች ሁሉ ቁንጮ የሆኑትን ነብዩ ሰለላሁ ዐለይሂ ወሰለም እንኳን ምንድነው ያላቸው? ፈስተቂም ከማ ኡሚርት እንደታዘዝከው ቀጥ በል ነው ያላቸው እንጂ እርሶ ጠጅ ቢጠጡ፣ እርሶ ሴት ጋር ቢገናኙ፣ እርሶ ሲጋራ ቢያጨሱ ችግር የለም አልተባሉ። ዛሬ ግን ይሄ ሱፊያ የተባለው ሰይጣናዊ መንገድ የሚከተሉ ሰዎች ምን ሲያረጉ እያየናቸው ነው? ወልዮች የፈለጉትን ቢሰሩ ቢሰሩ እኮ አላህ እንደፈለጋችሁ ሁኑ ብሏቸዋል ይላሉ። አላህ አንድንም አካል እንደፈለግኩና አላለው ልብ በሉልኝ። ይሄ ጀነት የተመሰከረላቸው ሷሃባዎች አላህን በሕግጋቱ ነበር ሲኖሩ የነበረው ማለት ነው። አይደለም እኛ ሀገር ያሉ ጠጅ ጠጨዎች ቀርቶ ማለት ነው። ኡመት ልኢስላም ሊጠነቀቅ ይገባዋል ከዚህ ከክህደት መንገድ ማለት ነው። ስለዚህ የሸሁሴን ጅብሪል ትንቢት እየተባለ ጥንቆላ ነው ይሄ ከስልምና ያስወጣል። ነቢዩ ስለ ስለም ምን አሉ? የነገን አውቃለሁ ባይጋ የሄደ ሰው አሉ የአርባ ሌሊት ሰላቱ ውድቅ ነው አሉ ካመነበት አሉ በሙሐመድ ላይ በተወረደው ክዷል አሉ ማለት ነው። ምን ተረዳን ከዚህ ወንድሞቼ፣ የተውሂድ ነገር በጣም አንገብጋቢ መሆኑን ከምንም አርዕስት በፊት። ተውሂድ ደግሞ ሲባል ቅድም ይኸው የኖህ ህዝቦችን አይተናል፣ ምሳሌ ማለት ነው። ምሳሌው በህዝቡ ነው የተሰጠው። በዛ ዘመን ይመለክ የነበረው ወድ፣ ስዋ፣ የቁት ነው። እኛ መሃል ለምሳሌ ኢትዮጵያውያንን ምንድን ነው እየተመለከ ያለው? በጎንደር አሊ፣ ጎንደር ጎጃም ላይ ስትመጣ የዳንግላውሸህ ወደ ወሎ ስትሄድ ዳና፣ ቦረና መጂት፣ ብዙ ነው ወደ ጉራጌ ስትሄድ ቃጥባሬ፣ አብሬት ወደ ስልጤ ስትሄድ አልከሶ ወደ ኦሮሚያ ስትሄድ ኑሩ ሴን ወደ ሐረር ስትሄድ አባድር ተቆጥረው አያልቁ ስለዚህ ምሳሌያችን ምን መሆን ያለበት፣ አገራችን ላይ የሚሰራው ሽርክ አንድ። ሁለተኛ መቼ ነው ስለ ተውሂድ መወራት ያለበት? ሁልጊዜ ጊዜ ኢየሁ ነው። ኑሕ ዐለይ ሰላም የሽርክ ጉዳይ ስላንገበገበው ህዝቦቹ ከሽርክ ስላልወጡ ዘጠኝ መቶ ሃምሳ ዓመት ብቻ ዳዕዋ ላይ ማለት ነው ከነሱ መሃል አብሮ ቆይቶ ዳዕዋ አደረገላቸው። የዛሬው ትምህርቴን በዚሁ ጨርሻለሁ። ሁለት ዱአ ደግሞ ኢንሻአላህ ለዛሬ እናንሳ ማለት ነው። አንደኛ ዱዓ፣ ይሄ ዱዓ የጭንቅ ጊዜ ዱአ ይባላል። ያላህ ባሪያዎች ሆይ

ከአላህ በስተቀር በሐቅ የሚመለክ የለም። ረቡል አርሽል ዓዚም የታላቁ አርሽ ጌታ። ላኢላሀ ኢለላሁ ከአላህ በስተቀር በሐቅ የሚመለክ የለም። ረቡ ሰማዋቲ የሰማያት ጌታ፣ ወረቡል አር የምድርም ጌታ፣ ወረቡል አርሽል ከሪም የተከበረው አርሽ ጌታ የሆነው እንግዲህ፣ ይሄ ለጭንቅ ጊዜ የሚባል ነው። የአላህ ባሪያዎች፣ ስንት ጭንቀት የሚያጋጥመን ጊዜ ያለ ይሄን ጭንቅ ጊዜ ዱዓ እንበል?

እኔን ለነብሴ እንዳትተወኝ። ለምን ነብስ በመጥፎ ታዛለችና ማለት ነው። ስለዚህ እኔን ለነብሴ እንዳትተወኝ ብለን ነብሳችንን እኛን በማን አስጠበቅን ማለት ነው? በአላህ አስጠበቅን። አላህ ሆይ ጠብቀኝ። ወአስሊህ ሊ፣ አስተካክልልኝ፣ አሳምርልኝ። ሸዕኒ፣ ጉዳዬን፣ ኩለሁ፣ ሁሉንም። ላ ኢላሃ ኢላ አንት፣ ከአንተ ውጭ እኮ በሐቅ የሚመለክ